ውስጥ እናስገባ እና ጠፍቷት ከሆነ ጠፍቶሽ ከሆነ እንርዳሽ፣ እንጂ በትክክል መረጃ ካለ አዝቀደም በቲክቶክ ላይ አይተናታል እያሉ ይያሉ ነው። አይተውሻል ተለቀሽ ነበረ በቲክቶክ ላይ አዝቀደም ጠፍታኝ ጠፍቶኛ እቃ ጠፍቶኝ እንደዚህ ብላ አዝቀደም በቲክቶክ እ ሌላ ቦታ ላይ አይተናታል እያሉ ይያሉ ነው። ሁለዚህ ነው የሚጠፋሽ እ እና አሁን እነ ልጆቹ እያሉ ቲክቶክ ላይ ተለቀቀ አዝቀደም

አሁን ልጆቹ እያሉ ቲክቶክ ላይ አስቀድም ተለቃይ ተናታል። ቲክቶክ ላይ ተለቃይ ተናታል። በየቀኑ ነው ጠፋኝ እያለች ቦታ እየቀያየረች ምትለምን እንደዚህ ይላሉ።